ዘመቻ አንድነት አራተኛ ቀኑን ይዘዋል። አራቱም የፋኖ ኃይሎች አደረጃጀት በአንድ ወጥ አመራር ማጥቃት ጀምሯል። ከአንድ መቶ ሀምሳ በላይ በዚህ አራት ቀን ውስጥ ውጊያ መደረጉን እየተሰማ ነው። በጎጃም፣ በወሎ፣ በጎንደር፣ በሸዋ ይህንን በተመለከተ መረጃ ስናሰባስብ ቆይተናል። የአውደ ውጊያ መረጃዎችንም ለተመልካች አድማጭ ስናካፍል ነበረ። ከዚህ ጋር ተያይዘው ደግሞ የመንግስት የመከላከያ ሚኒስቴር የፌዴራል መከላከያ ሚኒስቴር ትላንት ባወጣው መ መግለጫ ፋኖን ከሷል። ፋኖ በጀነራል ምግበይ እየተመራ የሚፈጽመው ነው ብሎ የፋኖን እንቅስቃሴ ከትግራይ ሀይሎች ጋር አቀናይተዋል። የትግራይ ኃይሎች ደግሞ በተለይ ትግራይ ክልል ሰላምና ጸጥታ ቢሮ ዛሬ ማምሻውን ባወጣው መግለጫ ላም ባልዋለበት በሚል የፌዴራል መንግስቱ ወይም መከላከያ ሚኒስቴር ያወጣው መግለጫ ተገቢነት የሌለው ሐሰተኛ እንደሆነ ገልጸዋል። ይህንን መረጃ እንዲያጠሩ የፋኖ አቋምንም እንዲገልጹልን መስመር ላይ ፋኖ ማረሽ ጸሀዩ በጎጃም መመራ ፋኖ የህዝብ ግንኙነት መምሪያ ኃላፊን አግኝቻቸዋለሁ። ፋኖ ማርሸት ስለጊዜ አመሰግናለሁ። ምናልባት ከአዳዲስ መረጃዎችን ጀምር አራተኛ ቀኑን የያዘው ዘመቻ አንድነት ያው ወደ ግንባር መረጃ አካፍልና ወደ ዋናው ጥያቄ እናልፋለን። አመሰግናለሁ ወንድም አገኝ። እንግዲህ ዛሬ አራተኛ ቀኑን በያዘው ዘመቻ አንድነት በአጠቃላይ በጎጃም በጎንደር በሸዋና በወሎ ቀጠናዎች የአብይ አህመድን ጠላት በከበባ በደፈጣና በሸምቁ ያ የመደብሰሱ ስራ እንዲሁም የመማረኩና የማስከዳት የመበተኑ ስራ ተጠናክሮ ቀጥሏል። እንግዲህ በዛሬ ሁለትም የአማራ ፋኖ በጎጃም በዘመቻ አንድነት አራት አውደ ውጊያዎች ላይ ከባድ ማጥቃት አድርጎ ጠላትን ደምስሷል። መሳሪያም ማርኳል። የሰው ኃይልም አስገድቷል። ደህንነቶችንም እንደዚሁ በቁጥጥር ስር አውሏል። ከዚህ መካከል በአንደኛ ክፍለ ጦር አማሪት የምትባል ከመራዊ አምስት ኪሎ ሜትር ርቀት ላይ የምትገኝ እዚው መራዊ ጀርባ ያለችን አነስተኛ ከተማ ሰፎ የነበረውን ጠላት በመደምሰስ መሳሪያውንም በመማረክ የተወሰኑ ወታደራዊ አመራሮች ብቻ ሩጠው መራዊ ከተማ ሲገቡ ቀሪውን ሀይል ሙሉ በሙሉ መደምሰስ የተቻለ ሲሆን ከተማዋም ነፃ ማድረግ ተችሏል። አማሪት አምስት ኪሎ ሜትር ርቀት ላይ ያለች እዚው መራዊ ዋናው አስፋልት አጠገብ የምትገኝ ከተማ ናት። ቀጥሎ የተደረገ ውጊያ ከዚሁ ከቢኮሎ ከተማ ሰባት ኪሎ ሜትር ርቀት ላይ የምትገኝ ዳጊ የምትባል ከተማ ላይ ነበረ። በተደረገ የከበባ ማጥቃት እንደዚሁ የአብይ አህመድን አንድ ሻለቃ ጦር ደምስሰናል። ቀሪው ወታደራዊ አመራሮችን ጨምሮ ቀሪው የስታፍ አባል የሆነው የጠላት ኃይል ወደ ቤተ ክርስቲያናት በመግባት ፋኖ ወደ ቤተ ክርስቲያን እንደማይተኩስ ስለሚያውቅ ወደ ቤተ ክርስቲያን ገብቶ ምሽግ በመያዝ ከዚያ ሆኖ እየተኮሰ የፋኖ ኃይል መልስ ሳይሰጥ ወደኋላ መውጣት ችሏል ማለት ነው። ሶስተኛው ቦታ ገርጭጭ የተባለ ደቡብ ሜጫ ወረዳ እዚሁ አንደኛ ክፍለ ጦር ነው። ገርጨጭ ላይ እንደዚሁ አንድ ሻምበል ወይም ሰላሳ አንድ የሚደርስ የጠላት ኃይል ተደምሷል። ሌላው ሰባተኛ ክፍለ ጦር አብራጅት ብርጌድ እንደዚሁ ኮርክ የምትባል ከተማ ላይ በተደረጋ ወደ ውጊያ ኮርክ የነበረውን ጠላት በመደምሰስ ከተማዋን ነጻ ማድረግ ተችሏል። በአጠቃላይ የአማራ ፋኖ በጎጃም በዘመቻ አንድነት በየአካባቢው በተጠናከረ መንገድ የጠላትን አከርካሪ በመስበር መሳሪያውን በመማረግ ተተኳሹ ሎጂስቲኩን በመማረግ በማስከዳት የመበተን የመደምሰስ ስርዓት ጠንክሮ ቀጥሏል። ዘመቻ አንድነት በነገ ሁለትም ተጠናክሮ ይቀጥላል። እንድማገኝ በጣም አመሰግናለሁ። መረጃውን ከተለዋወጥን እንግዲህ ምናልባት ከዚህ ዘመቻ አንድነት ጋር በተያያዘ የመከላከያ ሰራዊት ያወጣው መግለጫ አለ። መግለጫ ለማለት ይከብዳል። እንደ ተቋም የተጠቀሙባቸው ቃላትና ፍረጃ ክሶች በጣም በጣም አሳዛኝ ነው። እንግዲህ የኢትዮጵያ መንግስት የመከላከያ ሰራዊት ተቋም በዚህ ደረጃ መውረዱ ለብዙ ሰዎች አግራሞትን ፈጥሯል። እናንተን በተመለከተ ከዚህ ከዘመቻ አንድነት ጋር በተያዘ ያወጡት መግለጫ ላይ ጀነራል ምግበይ የቲዲኤፍ ቀደም ሲል በውጊያው ላይ አመራር የነበረ በሱ መሪነት ነው ይሄ ዘመቻ አንድነት የተከናወነ ያለው የሚልና እና ከዛ ጋር ተያይዘው እንግዲህ ከሽፏል ዘመቻ አንድነት ደምስሰናል፣ ማርከናል የሚል በዝርዝር ያስቀምጧቸው ነገሮች አሉ። አንድ መትረየስ ማርከናል፣ እንደገና ከሶስት መቶ ሰው በላይ እንደዚሁ ደምስሰናል የሚል ነገር አለ። እንደው በአጠቃላይ መከላከያ ሰራዊት ትላንት ያወጣውን መግለጫ እንዴት ተገነዘብከው? የመንግስት መገናኛ ብዙሀን እንዳለ እንደወረደ ያንን መግለጫ አስተጋብተዋል እና የፋኖ ምላሽ በዚህ ጉዳይ ምንድን ነው? መልካም በመጀመሪያ ይኸውልህ አብይ አህመድ እና ካድሬዎቻቸው አብዮታዊ ዴሞክራሲ ቁጥቁጦ ያሳደጋቸው ድንገ ማምረቻ የሚባል ሲቪል ሰርቪስ ዩኒቨርሲቲ የሚባል የአብዮታዊ ዲሞክራሲ ካምፕ ውስጥ ያደጉ የማደጎ ልጆች በመሆናቸው ሀገር ለመምራት የሚያስችል እውቀትና ልምድ የሌላቸው መሀይሞች ናቸው። ጠቅላላ ስብስቡ የብልጽግና ስብስብ፣ ይህ ኃይል የፖለቲካ ጥያቄ አለኝ የሚለውን አማራን የሀገሪቱን ብሔራዊ ጦር አዝምቶ በሀይል ጨፍልቆ አማራውን መብት አልባ ውክልና አልባ አድርጎ ባለቤት አልባ አድርጎ በትኖ ብልጽግና የሚባልን ኢሉዝናዊ ድርጅት ለማስቀጠል ሙከራ ያደረገበት የፖለቲካ ትርትና ነው። ቀውሱ የሚጀምረው ከዚያ ነው። ይሄ ቀውስ ደግሞ የጀመረው ከእና አብይ አህመድ መሀይምነት የፖለቲካ ለጋነት የመነጨ ነው። ስለዚህ የመጀመሪያው የብልሽቱ ምንጭ እና አብይ አህመድና መሰል ከጎናቸው ያሉ ቄስ ሞገሶች ካድሬዎች ናቸው። መከላከያ ሰራዊት ደግሞ እነዚህን ተከትሎ ህግ ማስከበር ይሉት ታርጋ ተለጥፎለት አየር ኃይሉን በሰማይ በምድር ታንክ እያንጋጋ እግረኛ ጦር አሰልፎ ወደ አካባቢያችን ሲመጣ ከሀገር መከላከያነት ወደ አካባቢ መንደር ሚሊሻነት ተቀይሯል። ያኔ ስለዚህ ዛሬ ከአስራ ስምንት ወር ውጊያ በኋላ ያ ሁሉ ሺህ ሰራዊት ከተበተነ በኋላ ይሄን ሁሉ በቢሊየን ግን የሚዋጣ መሳሪያ ለእኛ ካስረከበ በኋላ ይሄን ሁሉ ዋጋ ከከፈለ በኋላ መልሶ ተቋም ለመምሰል የሚያደርገው ጥረት አንድ እንደ ሀገር እንደ ሀገር አብይ አህመድ እና እሱ የሚመራው እሱ የሚመራው ድርጅት እንዲሁም ከእሱ ጎን ያሉ ካድሬዎች ሀገር የመምራት ቁመና የሌላቸው ልምድ እና እውቀት የሌላቸው መሀይሞች መሆናቸውን ያሳያል። የወታደራዊ ክንፉን በተመለከተ ደግሞ ለሀገር ክብር፣ ለሀገር ፍቅር ሳይሆን የመንደ ሚኒሻነትን የመረጡ ከብሔራዊ ጥቅም ይልቅ መናጆ ሳንቲምን እና ቡድንተኝነትን ምርጫቸው ያደረጉ ሀይሎች የተሰባሰቡበት ውሸታም ምርኮኛ ኮከብ የደረደሩ ሰዎች ህዝብን ሊጨፈጭፎ የወሰኑበት ተቋም መሆኑን ያሳየበት ነው። በዚህ ተቋም ውስጥ አንድ የተመታ የእግረኛ ሀይሉ ነው፣ ሁለት የከሸፈ አየር ሀይሉ ነው፣ ሶስት የመከነ መካናይዝዱ ነው። በሶስቱም ዘርፍ ብታይ የሀገሪቱ መከላከያ ሰራዊት የሚባለው ተቋም ኒኩለሱ አፍርሰነዋል፣ መተነዋል፣ የአከርካሪው ተመተዋል። በእንክሻ እየሄደ ነው፣ እያነከሰ ያለ ተቋም ነው። ይሄ ተቋም ምንም ምንም አይነት መግለጫ ሊወጣ ይችላል። ምንም አይነት ጽሁፍ ሊጽፍ ይችላል። ምንም አይነት መልክት ሊያስተላልፍ ይችላል። ተቋማዊ ቅርጽ የሌለው በመሆኑና የመንደር ሚኒሻ በመሆኑ የሚገርም አይደለም። እናንተ ሚዲያዎችም የኢትዮጵያ ማህበረሰብ አለም አቀፉ ማህበረሰብ አሁን በሚያለግጡት ነገር፣ በሚሳለቁት ነገር፣ በሚደነፉት ፕሮፓጋንዳ ልትደነቁ አይገባችሁም። እስኪ ማርክ ያለው ፋኖ ካለ እስኪ አንድ ፋኖ በቪዲዮ ያሳይ። እስኪ ኢቲቪ የእነሱ ነው፣ ዋልታ የእነሱ ነው፣ ፋና የእነሱ ነው። እስኪ ያሳዩን አንድ ፋኖ፣ እስኪ የማረከውን መሳሪያ ያሳይ። እኛ እኮ በከበባ አንድ ሻለቃ ጦር ፉት ብለን ማርከን አሳይተናል። ተሰልፈን በአስፋልት እየነዳ ነው። ድሽቃ ማርከን አሳይተናል። ብሬኖችን ተተኳሽ አስር ሺ ሀያ ሺ ፍሬ ተተኳሽ ማርከን አሳይተናል። ጫማ አስወልቀን ከበቶ አስፈትተነው እኮ በመንገድ እየነዳ ነው። አምስት መቶ ስድስት መቶውን አሳይተናል። ለተከታታይ አስራ ስምንት አስራ ዘጠኝ ወራት የት አለና አብይ አህመድ እነ ብርሃኑ ጁላ የማረኩት ፋን ነው። የሉም፣ ውሸታሞች ናቸው። የእነሱ ውሸት የሚያሳይህ ሀገሪቱ ወርዳ ወርዳ ወርዳ የመሃይሞች እና የውሸታሞች መጫወቻ እንደሆነች ነው። ስለዚህ በዚህ አጋጣሚ የኢትዮጵያ ህዝብ በእነሱ መታለልን አይደለም፣ እኔ መልኬ በእነሱ አትታለል የሚል መልእክት አይደለም እውነተኛ ስቴት ገንባ እውነተኛ ወኪል ይኑርህ እውነተኛ መንግስት ይኑርህ ራይ ነኝ ወንድማ በጣም ጥሩ እንደው ከዚህ ከጀነራል ምግበይ ጋር በተያያዘ በስድስት ቦታዎች ብሎ የመከላከያ መግለጫ ላይ ተጠቅሰዋል እንደው ምናልባት የፋኑን አቅም የእናንተን እንቅስቃሴ ቦታ ላለመስጠት በንቀት ነው አንዳንድ ቃሎች አሉ እዛ መግለጫ ላይ ጅላጅሉ ፋኖ በብርጋዴር ጀነራል ምግበይ እየተመራ ነው የሚል ነው ከምግበይ ጋር የፋኖ የሚያያይዘው ምንድን ነው በተለይ ከህዋት ጋር በጥምር በዚህ ደረጃ መስራት ጀምራችኋል ክሱ የመጣው በምን ምክንያት ነው? ለፋኖ ውቅና ላለመስጠት ነው። ይሁል እና አብይ አህመድ የኢንቴሊጀንስ አናላይሲስ ሰርተው አያውቁም። ደህንነት የደህንነት ትንተና አይሰሩም። ለምን ደህንነት የሚባል የላቸው። ሁልጊዜ የሚሰሩት የፖለቲካ ትንተና ነው። የፖለቲካ ትንተና ለመስራት የፖለቲካ ግብአት የሚወስዱት ከናገኘው ተሻገር፣ ከናረጋ ከበደ ነው። ካረጋ ከበደ ሪፖርት ተቀብለ ምን አይነት እስኪ ብሔራዊ ስጋቶችን፣ ብሔራዊ ጥቅሞችን፣ የትግሉን ጠቅላላ ቁመና፣ የጠላትህን አስተላለፍ እንዴት ልታቅ ትችላል? አችልም። እንዴት ብለ ነው እስ ካገኘው ተሻገር መረጃ ተቀብለህ ወደ ብሔራዊ ቤተ መንግስት አስገብተ እንደገና ደግሞ ግብአት የምታደረገው ይ ይሄ ናቸው እነሱ ባጭሩ። ስለዚህ ጀነራል ምግበይ አመጡት፣ ሌላም ከኤርትራ ም አመጡ፣ ከሱዳን ከግብጽ ም አመጡ፣ ከሶማሊያ ከኬንያ የሚያምጡና አብይ አህመድ ነገ ከነገ ወዲያ ገና የእኛ ምት እያንቀጠቀጣቸው ሲሄድ ገና እና አሜሪካ ሊሆነ ጅሉ ይችላል፣ ሌሎችንም ሀገራት ሊሆነ ጅሉ ይችላል። ጓደኛው ሲያሸንፈው ወደ ሚስጥሩ ወጣ አይነት ጨዋታ ነው የጫወቱ። ያሉት ምን ነው በትነ ናቸው አልሲሉ ነበር። ሳይክል ሲነዷን ነበር። ጥሻ ለጥሻ ሸለቆ ለሸለቆ እያባረርናቸው ነው፣ በሶስት ወር ውስጥ እንጨርሳለን ሲሉ ሲደነፏን ነበር። ገጥመሃል ገጥመሃል የምንድሮን ነው የምን መታን ነው እንደፈለግን እናደረግለን እያሉ ሲፎክሯን ነበር። የአለም መሪዎች እኛ መሆን አለብን እያሉ ሲዝቷን ነበር። ሶስት ክላሽ ይዘ ውን ውን ስትል ቤተ መንግስቱ ታየህ እያሉ ሲሳለቁ አልነበር? ያላረጉት አለ። የስነልቦና ቶርቸር ለመፈጸም የሞራል የበላይነት ለመውሰድ ፋኖ አይችልም አቅል የለውም ለማለት ያላረጉት ነገር አለ። ለኢትዮጵያ ህዝብ ያልነገሩት ፕሮፓጋንዳ አለ። ጆሮን አላቆሰሉትን። እውነታው ሌላ ነው። መሬት ላይ ያለው ሀቅ ሌላ ነው። እኛ የምንለካው በአራት መሰረታዊ መንገድ ነው። አንደኛ፣ ጠመንጃ ባነሳንበት የአማራ ጥያቄ የአማራ ሀሳብ፣ ሁለተኛ ተዋጊ የሰው ኃይላችን እና ጠመንጃችን፣ ሶስተኛ ህዝባችን ህዝባችን፣ አራተኛ መዳረሻ ጎላችን። እነዚህን ሁል ጊዜ ከአብይ አህመድ ከጠላታችን እና ከሌሎች ጠላቶቻችን ብለን ከምንፈርጃቸው ኃይሎች አምስት እርምጃ እንቀድማቸዋለን። በነዚህ አራት መሰረታዊ ጉዳዮች በነዚህ አራት መሰረታዊ ጉዳዮች ጠላታችንን ቀድመ ነው ስናሸንፈው ነው ዛሬ ተመልሶ ከሌ ጋር ሰሩ ከሌ መራቸው ከሌ ያዝዛቸው የሚል ፕሮፓጋንዳ ያመጡት። ዛሬም መናገር የምችለው ትናንትናም ስናገር እንደነበረው ዛሬም የምናገረው ነገም በኮንፊደንስ መናገር የምችለው እንኳን አብይ አህመድ ሁሉ መሀይጅም ይቅርና እንኳን እነ ብርሃኑ ላይ ባሉ ምርኮኞች ይቅሩና፣ አደለም ይሄን ሰፊ መልካም ምድር ያለው ህዝብ አደለም ይሄን ብዙ ሚሊዮን አማራ አደለም ብዙ ሚሊዮን የተፈጥሮ ሀብት ያለው ህዝብ ትንሽ ብንሆን እንኳን በእነዚህ ሰዎች አንሸነፍም። ስለዚህ ሀይላችንን እናደራጃለን፣ እናሰለጥናለን፣ እናስታጥቃለን፣ የተፈጥሮ ሀብታችንን እንጠቀማለን፣ መልካም ምድራችንን ወጥተን ገብተን እንጠቀመዋለን። ይህንን አጣምረን ድርጅታችንን ፈጥረን አንዱ ሆነን እናብይን እናሸንፋለን። ከዚያ ውጭ እኛ የማንንም ርዕዮተ ዓለም አልተዋስንም፣ ከማንም አንዋስም፣ ማንም ምንም እንዲመራንም አንፈቅድም። ከዚህ በፊትም ማራነውን ዛሬም አናረገውም ወደፊትም አናረገው መልሳችን ይሄ ነው። አጠር ሲል መልካም ማርሸት እንግዲህ በዚህ ወደ አስራ ስምንት ከአስራ ስምንት እስከ ሀያ ወር ያው ይዘልቃል በፋኗሪዎችና መከላከያ ሰራዊት የሚደረገው ጦርነት ውጊያ እንግዲህ በጎጃምም፣ በጎንደርም፣ በወሎም በሸዋም ተመሳሳይ ነው። አሁን ወታደራዊ ጥምረት ተፈጥሯል። በቀጣይ እንግዲህ ፖለቲካዊ ይመጣል ተብሎ ይጠበቃል። ምናልባት በጎጃም ያለውን አጠቃላይ የአውደ ግንባር መረጃ ስትገልጽ ከፍተኛ ኮሮኔሎች በተለይ መከላከያ ስራ ውስጥ አዋጊ የነበሩት ወደ አስራ አንደኛውን ትላንት በተደረገ የዘመቻ አንድነት መሰዋቱን በአዊ አካባቢ ትሊሊ አካባቢ ገልጻችሁ ነበረ። ነው በሀዝ መግለጽ ይቻላል። ከኮሮኔል ጀምሮ ያሉትን እጅ የሰጡ በፋኑ የተሰዉትን እስከ ሻለቃ ያሉትን ይሄ አሁን በዚህ ከዘመቻ መቶ ተራሮች ወዲህ ያለውን መቁጠር ከባድ ነው። ለኛ ምናልባት የቤት ለቤት አናላይስ መስራት ይኖርብናል። የአማራ ፋኖ በጎጃም ቀጠና ውስጥ አጠቃላይ የናብይ አህመድ ሶስት እዝና ያለ ሰባት ጥቆር ነው ያለው። እንግዲህ አስብ ከሀምሳ ፐርሰንት የሚሆነው የሀገሪቱ ጦር ያለው ጎጃም ላይ ነው ማለት ነው። አየ አስራ አንድ ኮሎኔሎች፣ ይሄ ኮሎኔል አባታ ይባላል አሽፋ ላይ አንድ ቀን የደመሰሰው ኮሎኔል ከእሱ በታች ያሉ የክፍለ ጦር አዛዥ የሰባ ሁለተኛ ክፍለ ጦር አዛዦች ከሱ በታች ያሉ ሁለት የሻለቃ መራች ጭምር የተደመሰሱት ሙሉ ክፍለ ጦሩ ሲደመሰስ ሰባ ሁለተኛ ክፍለ ጦር አዛዥ ነው የተደመሰሱ። አስራ አንድ ኮሎኔል ደምሰናል፣ አምስት ብርጋዴር ጀኔራሎች ደምሰሰናል። በአጠቃላይ በአማራፋ ነው በጎጃም ቀጠና ውስጥ እየተደረገ ያለው ተጋርሎ፣ ወደፊት በብዙ በብዙ መጽሐፍ በብዙ መጽሔት በብዙ ፊልሞች ተሰርቶ ለትውልድ ለማስተማሪያነት ለታሪክ ተከትቦ የሚኖር እንጂ እንዲህ በአምስትና በአስር ደቂቃ በኔ ቃል የሚገለጽ አይደለም። እነ ማምር ተሰማ በአመኑት እንኳን ባለፈው ከነሐሴ ሁለት ሺ አስራ አምስት እስከ ታህሳስ ሁለት ሺ አስራ ስድስት ድረስ ሀያ አምስት ሺህ እግረኛ ተዋጊ ነው በአማራ ፋኖ በጎጃም ቀጠና ውስጥ የተበተነው ማለት ነው። ይህም ያሳየህ እንግዲህ ከታሳስ ሁለት ሺ አስራ ስድስት እስከ ዛሬ መጋቢት ሁለት ሺ አስራ ሰባት ድረስ ምን ያህል ጠንካራ ወደ ውጊያዎች ተደርገዋል፣ ምን ያህል ጊዜ ኦፕሬሽን ተሰርቷል። እንግዲህ አባብዘው ይሄንን አብዛኛውን ፐርሰንት የሚወስደው የና ብይ አህመድ ኃይል መሳሪያውን የሚያስረክበው የተደመሰሰውም ሙትና ቁስለኛ የሆነውም ከርቶ ወደ እናት አባቱ ቤት የሄደውም እዚህ ቀጠና ነው ማለት ነው። ለዚያም ነው እና ብይ አህመድ በየመግለጫቸው በተለይ ጎጃም እያሉ ጎጃም የጅብ ቆዳ ይዘው ተዋጉን፣ ምን አሉን እይታ አይመታቸው፣ የተለያየ ስም እየሰጡ ጎጃምን የሚሰድቡትም ለዚህ ነው። ስለዚህ በአማራ ፋ ነው በጎጃም ሰፊ ስታቲክስ ተሰርቶ ነው ይህ ይፋ መደረግ ያለበት እንጂ ከባድ ተጋርሎ እየተደረገ ነው። ወንድም አግኝቼ፣ በጣም ጥሩ። አሁን ጠቅላይ ሚኒስትሩ ስታነሳ እንግዲህ ጅብ ግልገል ና የያዙ በቁጥጥር ስር አውለናል ብለዋል፣ እና እንደው ትጥቅ ያነሱ ያሎች በተአምር አራት ኪሎ አይደርሱም ብለዋል። እንደው ጠቅላይ ሚኒስትሩ በዚህ ደረጃ እርግጠኛ የሆኑበት ነገር ወደፊት የምናየው ነው። እዚህ ላይ እንደው በአጠቃላይ ከሳቸው ንግግር አንጻር ምላሽ አለ? አዎ፣ አንድ ዳን አድማሱ የሚባል ዘፋኝ ያለ አራት ኪሎ እያለ የሚዘፍ ነው። ወርቅ አልማዝሽ ምንሽ ዲናር ነው ወርቅ አልገዛ ዲናር የሚል እስኪ አብይ አህመድ ፕሮፖጋንዳ እና ያ የተዋበ ቤተ መንግስት እኛን ተሻግሮ ከጓ ሲሆን አዲስ አበባ ለመግባት ሲያድነን እናየዋለን። እኛ የውል አብይ አህመድን ወይም ከአብይ አህመድ ጋር የምናደርገው ጦርነት በአጭር ጊዜ ጀምረ ነው። የነ ቶሎ ቶሎ ቤት አይነት ጨዋታ አይደለም የጀመርነው። ለግማሽ ክፍለ ዘመን በሀሰተኛ ትርክትና በተሳሳተ በግራ ዘመን ሪዮት አማራው በአላማ መሀይም እንዲሆን ፖለቲካ እንዳይገባው የፖለቲካ ተሳታፊ እንዳይሆን በአላማ መሰረተ ልማት እንዳይኖረው በዓላማ ከኢኮኖሚ ተርታ እንዲገለል የተደረገ ህዝብ ነው። አሁን ይህን እኛ እንደገና እየቀሰቀስን ነው በዚህ ትውልድ። ይህ አዲሱ ትውልድ ማለት በግማሽ ክፍለ ዘመን ጊር የሳተውን የአማራር ማህበረሰብ የማህበረ ፖለቲካውንና የማህበረ ኢኮኖሚውን እንደገና የመቀስቀስ ነው፣ ቻርጅ የማድረግ ፕሮግራም ነው። ይሄ ኢንትሮዳክሽነሪ ዋር ላይ ነው ያለ ነው። ስለዚህ አሁን አማራ የሚባለው ህዝብ አጠቃላይ በግምት አርባ ሚሊዮን ቢሆን አርባ ሚሊዮኑ መካከል ግማሹ ሀያ ሚሊዮኑ ወጣት ቢሆን ከግማሹ ሀያ ሚሊዮኑ ወጣት መካከል አስር ሚሊዮኑን ፋኖ እናደርገዋለን ማለት ይሄ ምን ያህል ሶርስ ይጠይቃል ምን ያህል ጊዜ ይጠይቃል? ምን ያህል ፈርስ ይጠይቃል? ይሄ ነው ካልኩሌሽኑ እንጂ እኛ የሰው ሀይላችንን መልምለን አሰልጥነን አስታጥቀን አክቲቭ ተዋጊ የምናደርግበት ዘመን እየረዘመ ዘመን ይሄዳል እንጂ አብይ አህመድ ሰርቫይቭ አድርጎ እኛን የሚቋቋምበት የፖለቲካም የሀይልም የሞራልም የኢኮኖሚ አቅም የለውም። አዳክመነዋል። የሀገሪቱን ኢኮኖሚ እኮ እኩል እየተካፈለ ነው። በምን አንድ አስፋልት ተቆጣጥረን፣ ሁለት የሚያመጣውን መሳሪያ እየማረክን እያስገዳል እየተቀበል፣ ሶስት ተተኳሹና ሎጂስቲኩን እያስገዳል እየማረክን። አይ እኛ እኮ የምንዋገው በአብይ አህመድ ጠመንጃ ነው። ይሄን አብይ ወስን ጀምረው እኛ ተበላሽ አልነበረን ብሬኖች፣ ስናይፐሮች አልነበሩን፣ ዲሽቃ ሞርተሮች አልነበሩን። ይሄን አብይ አህመድ ይዞ መጥቶ ነው ለእኛ የተረከብ ነው፣ ራሱ መሳሪያ እየተዋጋ ነው። ስለዚህ እኛ ቅድም እንደነገርኩ መጀመሪያ ላይ ጠመንጃችንና የሰው ኃይላችን በየጊዜው እየጨመረ ነው ወይስ እየቀነሰ ነው? የኛ በመዘኛ ከጊዜ ወደ ጊዜ እየጨመረ ነው። በምንድን? ሰፊ ህዝብ አለን፣ ሰፊ ሪሶርስ አለን፣ ሰፊ መልካም ምድር አለን። ይህን ተጠቅመን ምን እያደረግ ነው? የሀይል ግንባታ አለን። በተቃራኒ የአብይ አህመድን ሀይል ምን እያደረግ ነው? ነው እየተጫና ይመጣል፣ እንበትናለን፣ እየተጫና ይመጣል፣ እንበትናለን። ጠመንጃውና ሎጂስቲኩ እኛ እጅ ነው ያለው ማለት። ይህን ስታሰለው በሬት ምን ያህል አብይ ምድ ለመበተን ምን ያህል ዘመን ይፈጅብሃል ነው ዋናው ቁልፍ ጉዳይ ግን የኛ አላማ የኛ ትግል አብይ አህመድን ከመጣል ባሻገር ነው አሁን ብዙ ጊዜ አብዮት ሲመራ ትግል ሲደረግ ከፊት ለፊት ያለውን ግድግዳ ታፈርስና ከዚያ ግድግዳ ቀጥሎ ምን ሊከሰት እንደሚችል አተነትንም በኢትዮጵያ ፖለቲካ ውስጥም በሌላ አለም ፖለቲካ ውስጥም ያጋጠሙ እንደዚህ ትግሎች አሉ የእኛ ግን ሁሌ የምናሰባት አብይ አሀመድ ከወደቀ በኋላ ምን ይገጥመናል ምን እናደርጋለን ለዚህ ጉዳይ እንዴት እንዘጋጅ ነው ስለዚህ ትግላችን አብይ አህመድን ከመጣል ባሻገር ስለሆነ አሁን አብይን ስለመጣል አለ የምንቸግረው ማለት ግርማ ራሱ አራት ኪሎ ዙሪያው ያለው ግቢ ገብርኤል አካባቢ ያለው ሰው እኮ ይጥለዋል። የካዛንች ነዋሪዎች ይጥሉታል። የአራት ኪሎ፣ የስድስት ኪሎ፣ የውራኤል አካባቢ እኮ ተሰባሰቡ ቤተ መንግስት ቢገቡ እኮ ነገ ጠዋት ዙ ያወጡታል። እኛ ግን እንደ ፋኖ ነው፣ እንደ አማራ የህልውና ስጋት ስላለብን የህልውና ስጋታችንን ለመቅረፍና ሰኪውር ለመሆን እንደ ህዝብ ምን ይጠበቅብናል? አብይም ከመጣ ባሻገር የሚለው ለን ያለ ነው እንጂ አብይ አህመድ የወደቀ መንግስት ነው። ወንድም አገኝ በጣም አመሰግናለሁ። ፋኖ ማረሸት ፀሐዩ የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ለሰጠኝ መ መረጃም ማብራሪያም የሚስተመልካች ስም ከልብ አመሰግናለሁ። እኔም አመሰግናለሁ።